ሰላም ሰላም፣ እንዴት ናቸው? የደሱ ሄልዝ ቲዩብ ቤተሰቦች ሰዎች እኔ እግዚአብሔር ይመስገን ደህና ነኝ። በእያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮችን አብረን እንማማረው የቫይታሚን ዲ እጥረት ሊያስከትላቸው የሚችሉ ችግሮችንና እንዲሁም ደግሞ የቫይታሚን ዲን ሶርሶች ወይም ደግሞ የምግብ አይነቶችን ሴት ማግኘት እንችላለን የሚለውን አብረን በዚህ ቪዲዮ የምናየው ይሆናል ማለት ነው። ወደ ቪዲዮ እንሂድ። ወደ ዋናው ሀሳብ ስገባ እንግዲህ የቫይታሚን ዲ እጥረት ሊከሰት የሚችለው እንግዲህ ብዙ ምክንያቶች ይኖራሉ ማለት ነው። በተለይ ደግሞ ከአመጋገብ ጉድለት ሊሆን ይችላል። ሌላው ደግሞ የፀሐይ ብርሃን በበቂ ሁኔታ ለማግኘትም ለቫይታሚን ዲ እጥረት ሊዳርገን እንችላል ማለት ነው። ሶስተኛውና ዋናው ደግሞ ብዙ ጊዜ ሰውነታችን ውስጥ ችግር ካለ ነው። በተለይ የኩላሊት ችግር፣ የጉበት ችግር እና የአጠቃላይ አንጀታችን ላይ አንዳንድ ችግሮች ካሉ ለቫይታሚን ዲ እጥረት ልንጋለጥ እንችላለን ማለት ነው። ቫይታሚን ዲ እንግዲህ በአለማችን ውስጥ አንድ ሶስተኛ የሚያህሉ የዓለማችን ህዝብ በቫይታሚን ዲ እጥረት የተጠቃ ነው ማለት ነው። ሰውነታችን እንግዲህ ሰውነታችን ውስጥ ቫይታሚን ዲ እንግዲህ በርካታ ስራዎችን ያከናውናል። በተለይ ደግሞ ለአጥንታችን ጤና፣ የበሽታ የመከላከል አቅማችን እንድናዳብር ያደርጋል። እንዲሁም ስሜታችንም እንድንቆጣጠር ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ቫይታሚን ዲ በስብ የሚያሟት በመሆኑ ደግሞ እጅግ በጣም ስብ ያለባቸው ምግቦች፣ በተለይ ደግሞ ስብ የበዛባቸው ምግቦች መመገብ አስፈላጊ ነው ተብሎ ይታሰባል። በተለይ ደግሞ በሶስት አይነት መልክ ይገኛል። በቫይታሚን ዲዋን፣ ቫይታሚን ዲቱ እና በቫይታሚን ዲ ስሪ ፓርት ሊገኝ ይችላል ማለት ነው። ቫይታሚን ዲ ግን ከመጠን በላይ ጉድለት ሲኖር ስለሰዱ በሽታዎችም እንድንጋደ ሊያደርገን ስለሚችል ጥንቃቄ ያስፈልጋል ማለት ነው። ከመጠን በላይ መውሰድም ሴሎቻችን እንዲመረዙና ለአንዳንድ ችግሮች እንድንጋለጥ ያደርጋል ማለት ነው። እንግዲህ ቫይታሚን ዲ አጠቃላይ የካልሽየምና የፎስፎረስን መመጠጥን ይሻ ስለሚያደርግ እጅግ በጣም የሰውነታችን የካልሽየምና የፎስፎረስን መጠን ሬጉሌት ያደርጋል ማለት ነው። በተለይ ደግሞ ኢሚኒቲያችንን ቦስት እንዲሆን በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ የጥርሳችን ጤና የተጠበቀ እንዲሆን ይከላከል፣ አንዳንድ ችግሮች ጥርሳችን ላይ ጉዳት እንዲደርሱ ይከላከላል ማለት ነው። ሌላው ደግሞ የስሜትን ስሜታችን ይደግፋል። ብዙ ጊዜ ኒውሮ ትራንስፐሮች እንዲመረቱ ወይም ደግሞ እነዚህ ኤንዛይሞች እንዲመረቱ ስለሚያደርግ በተለይ ደግሞ የዶፓሚንና ሴሮቶኒን ሌቭል አሪፍ እንዲሆን በማድረግ ስሜታችን ይቆጣጠራል ማለት ነው። ብዙ ጊዜ እንግዲህ የቫይታሚን ዲ መጠን ከናኖ ግራም እስከ መቶ 100 ግራም አካባቢ ሲሆን እጅግ በጣም ቤስት ይባላል ማለት ነው። ነገር ግን ከ20 ግራም በታች ከሆነ እጥረት አለ ተብሎ ይታሰባል። በተለይ ከ12 እስከ 20 አካባቢ ከሆነ መካከለኛ እጥረት አለ ተብሎ ይታሰባል። ነገር ግን ከ12 በታች ከሆነ ደግሞ እጅግ በጣም የቫይታሚን ዲ ዴፊሽንሲ አለ ተብሎ ይታሰባል ማለት ነው። ስለዚህ በተለያዩ ነገሮች ልናስተካክለው የምንችለው ነገር ነው ማለት ነው። በተለይ ደግሞ እጥረት ካለ ማለት ነው እንግዲህ የቫይታሚን ዲ ጥረት መኖሩን የምናቅባቸው ዘዴዎች ስ ምን ምናቸው የሚለውን ስናይ አንደኛ፣ የአጥንት ህመም ካለ በተለይ ደግሞ የአጥንት ህመም በቀላሉ የመሰበር ነገር ካለ የቫይታሚን ዲ እጥረት አለብን ብለን መወሰን እንችላለን ማለት ነው። በተለይ ደግሞ ወደሆኑ አንዳንድ ቀላይ ያሉ ስራ በሚሰራባቸው ስራዎችን ስንሰራ የአጥንት ህመም ካለ እንዲሁም በቀላሉ የሚሰበር አጥንት ካለ የቫይታሚን ዲ እጥረት አለብን ብለን መገመት ይችላል ማለት። በተለይ ደግሞ እንደሚታወቀው እንግዲህ ቫይታሚን ዲ ካልሽየም ና ፎስፎረስ ወደ ቦን በመሄድ ሚኒራይዜሽን ወይም ደግሞ ኦሲፊኬሽን ፕሮሰሱ አሪፍ እንዲሆን ከሚያደርጉ ነገሮች አንዱ ማለት ነው። በተለይ ካልሽየም ና ፎስፎረስ በቫይታሚን ዲ ዲፔንዳንት ናቸው ተብሎ ይታሰባል። ና በተለይ በጀርባ አካባቢ ያሉ ፐልቪክ ና ኦርጋን ያሉ የቦን አይነቶች ከፍተኛ ጉዳት ይደረስባቸዋል። ና የአጥንት ህመም ና የስብራት ካለ ብዙ ጊዜ ልንጠረጥር ወይም ደግሞ ልናስብ እንችላለን ማለት። ሁለተኛ የጡንቻ ህመም እንዲሁም ከፍተኛ የሆነ ላብ ካለ ይህም ቫይታሚን ዲ ለጡንቻችን እንግዲህ እጅግ በጣም ትልቅ ጥንካሬ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ስለዚህ የአጥንት መዛል መድከም ና ከፍተኛ የሆነ ላብ ካለም የካልሽየም ና የቫይታሚን ዲ ዴፊሽንሲ እንዳለ ማሰብ አለብን ማለት ነው። ሶስተኛ ድካም ካለ በተለይ ምንም ሳንሰራ ምንም አይነት የስራ ጫና ሳይኖር ና አንዳንድ ስራዎችን ሳንሰራ ዝም ብሎ ከምንተነስተ ሊመጣ የሚችል ድካም ሊኖር ይችላል ማለት ነው። በተለይ ደግሞ ቫይታሚን ዲ እና ካልሽየም እንግዲህ ለሴል ሜታቦሊዝም አጠቃላይ ለሀይል ምርትነት ስለሚያገለግሉ እጥረት ካለ ድካም ሊኖር ይችላል ማለት ነው። ስለዚህ የቫይታሚን ዲ እና የካልሽየም እጥረት መኖሩን አመላካች መንገዶች ናቸው ማለት ነው። ስለዚህ ይህን ካለ መጠርጠር አለብን ማለት ነው። አራተኛ የስሜት ለውጥ ካለ በተለይ ቅድም እንዳልነው የሙድ ሙዳችን የሚቀያየር ከሆነ በተለይ የሙድ ቼንጅ ስትረስ እና ዲፕሬሽን እና የድባቴ ችግር ካለ በተለይ ኒውሮትራንስፈር ቅድም እንዳለው የሜታቦሊዝም ትልቅ ችግር ሊኖር ይችላል ተብሎ ይታሰባል። ማለት በተለይ ይህን ሴሮቶኒን ና ዶፓሚን እጥረት ካለ አሁን ያለው የቫይታሚን ዲ ጥረት ጋር ተያይዞ ሊመጣ የሚችል ነገር ማለት ነው ይህም አንዱ ዘዴ ነው ማለት ነው። አምስተኛ በተደጋጋሚ ለኢንፌክሽን ስንጠቃ በተለይ ደግሞ የበሽታ መከላከል አቅማችን ዝቅተኛ ከሆነና እንዲያው የመጣ በሽታ ሁላ የሚያስቸግረን ከሆነ በተለይ ደግሞ እንደ ጉንፋን፣ ይሄ ኮመን ኮልድ፣ ብሮንካይተስ፣ አጠቃላይ ኒሞኒያ ና አንዳንድ የበሽታ አይነት በተለይ እንደ ኮቪድ 19 የሆነ ሰዓት ተከስቶ የቫይታሚን ዲ እጥረት ያለባቸው ሰዎች ከፍተኛ ለዚህ ተጠቂ ነበሩ እና እንደዚህ እንደዚህ አይነት በሽታ እንጠቃ ያደርጋል ማለት ነው እጥረት ካለ። ስድስተኛ ቁስል ቶሎ ማይድን ከሆነ በተለይ ደግሞ ዲላይ ከሆነ የውንድ ሂሊንግ ፕሮሰሱ ዝቅተኛ ሆን ከሆነ ከሆነም መጠርጠር አለብነው ማለት። በተለይ ደግሞ ቫይታሚን ዲ እንግዲህ ፍላሜሽን እንዳይከሰት ወይም ደግሞ በብጣት የሰውነት ፓርቶቻችን ላይ እንዳይከሰት በመከላከል ትልቅ ሚና አለው ማለት። እንዲሁም ለህብረ ህዋስ መጠገን አስፈላጊም ስለሆነ እንደዚህ እጥረት ሲኖር ቁስል ተብሎ ተውሎ እንዳይድን ህብረ ህዋሶች በተለያዩ ነገሮች እንዲጠቁ ና ቁስል ተብሎ ሂሊንግ ፕሮሰሱ እንዳይፋጥን በማድረግ ትልቅ በሰውነታችን የቁስል መዳን ፕሮሰሱ ቶሎ እንዲፈጠር ሊያደርግ ይችላል ማለት ነው። ስለዚህ ይህም ካለ ሕክምና ያስፈልገና ማለት ነው። ሰባተኛ የፀጉር መርገፍ ካለ በተለይ መነቃቀል፣ መርገፍና መበጣጠስ ካለ የቫይታሚን ዲ የካልሽየም እጥረት መኖሩን ያመለክታል ማለት ነው። እንግዲህ ቫይታሚን ዲ ለፀጉራችን በጣም አስፈላጊ ነው ማለት በተለይ ስትሬንግ ዞን በመጠበቅ ፎሊክሎችን ለማጠቀር በጣም አስፈላጊ ነው። ነገር ግን ጥረት ሲኖር አሁን የመነቃቀል የመርገፍና የመሰባበር ስሜት ሊኖር ይችላል ማለት ነው። ስምንተኛ የመገጣጠሚያ ህመም ችግር ነው። በተለይ ጆይንት ፔን ለምንጠራቸው የቫይታሚን ዲ እጥረት ሲኖር እንግዲህ ከፍተኛ የሆነ የጆይንት አካባቢ ያሉ ፔል ሊኖር ይችላል። በተለይ ደግሞ የካልሽየምና የፎስፎረስ እጥረት እንዳለ ያመላክታል ማለት ነው። ምክንያቱም ቅድም እንዳልነው የቫይታሚን ዲ ጋር እጥረት ጋር ተያይዞ ሊከሰቱ የሚችሉ ነገሮች ናቸው ማለት ነው። እንግዲህ የቫይታሚን ዲ እጥረት መኖራቸውን ሌላውን በተለይ እንዴት ሊከሰት ይችላል የሚለውን ስናይ ደግሞ መንስኤው ሲሆን ብዙ ጊዜ ጉበት ላይ ችግር ካለ ቅድም እንዳልነው ጉበት አንዱ የቫይታሚን ዲ ስቶር የሚያረግም እንዲሁም የሚያብላላ ስለሆነ እሱ ችግር ካለ ያው እጥረት ሊኖር ይችላል ማለት ነው። ሌላው አንጀት ላይ ችግር ካለ በተለይ የአንጀት ቁጽለት የአንጀት አንድ መቆጣት ነገር ካለ በተለይ አልተራይት ኮላይተስ ማላብዶሮሽን ሲንድሮምና አንዳንድ ከ ሪቴል በወንሴድ ደግሞ ጋር ተያይዞ ሊከሰቱ የሚችሉ ነገሮች ሊመጣ ስለሚችል በተለይ እነዚህ ችግሮች ካሉ አሁንም እንዳይመጠጥ በተለይ ደግሞ ካልሽን እና ፎስፖሮስ በከፍተኛ ደረጃ እንዳይመጠጥ ስለሚያደርግ ለችግር ያጋልጠ ሸማ ነው። የኩላሊት ችግር ካለ ቅድም እንዳል እንዳልነው ከቆዳ ጀምሮ እንግዲህ ወደ ኩላሊት ነው የሚሄድ መጀመሪያ። ስለዚህ ኩላሊት ላይ ችግር ካለ ይሄ አንዱ ምክንያት ሊሆን ይችላል። ሌላው አንዳንድ መድኃኒቶች ነው። በተለይ ከመድኃኒት አወሳሰ ጋር ተያይዞም አንዳንድ መድኃኒቶች እንግዲህ የካልሽየምና የፎስፎረስም እንዲሁም የቫይታሚን ዲ እጥረት ሊያስከትሉ የሚችሉ መድኃኒቶች አሉ ማለት ነው። ሌላው ካመጋገብ እጥረት ነው። አሁን እንዳልነው ዝቅተኛ የሆነ የቫይታሚን ዲ ይዘት ያላቸው ምግቦች ምንመገብ ከሆነ ደግሞ ካላገኘን በምግብ ላናስተካክለው እንችላለን ማለት ነው። ስለዚህ ሊከሰት ይችላል ማለት። ሌላው ጥቁር የቆዳ ቀለምም ለሰን አብዞርቬሽን ወይም ደግሞ ኤክስፖዠር ሰን ላይ ቢኖርም ምንም አይነት ቆዳ ላይ ጥቁር በመሆኑ ለአልትራቫይሌት ጨረር እንዳይመጠጥ ስለሚያደርግ ምንም አይነት ፋክተር ላይኖር ይችላል ማለት። ሌላው ምንም አይነት የፀሐይ ብርሃን ማናገኝ ከሆነ በተለይ በከፍተኛ ደረጃ የቫይታሚን ዲ ሶርሶች ከምናገኝባቸው ዘዴዎች ውስጥ አንዱ በከፍተኛ ደረጃ የሚጠቀሰው በፀሐይ መጋለጥ የሚለው ነው ማለት ነው። እና ስለዚህ ይሄ ችግር ካለ ለአንዳንድ ችግሮች ልንጠቃ እንችላለን ማለት ነው። ሌላው እድሜ ነው። እድሜ ሲገፋ እንግዲህ ለዚህም ብቻ ሳይሆን ለተለያዩ ችግሮች ልንጋለጥ እንችላለን እና እድሜም አንዱ ፋክተር ሊሆን ይችላል ማለት ነው። እንግዲህ ብዙ ጊዜ ከአንድ ከአንድ ዓመት በታች ያሉ የቫይታሚን ዲ እጥረት ያለባቸው ሰዎች አራት መቶ ሺ ኢንተርናሽናል ዩት ወይም ደግሞ አንድ ማይክሮግራም ይውሰዱ ተብሎ ይታሰባል ማለት ምክንያቱም አንድ ሚሊግራም ከአራት መቶ ሺ ኢንተርናሽናል አይሚን ከአርባ ሺ ኢንተርናሽናል ዩት ጋር ኮምፔር ስለሚሆን ማለት ነው። ስለዚህ ብዙ የሚለካው በኢንተርናሽናል ዩት ነው። ስለዚህ ከአንድ ዓመት በታች ጥረት ያላቸው ሰዎች እስከ አራት መቶ ኢንተርናሽናል ዩት ወይም ደግሞ አንድ ማይክሮግራም አካባቢ ይወስዳል ማለት ነው። ከአንድ ዓመት እስከ ሰባ ዓመት ያሉ ሰዎች ደግሞ ስድስት መቶ ኢንተርናሽናል ዩት ወይም ደግሞ አንድ ነጥብ አምስት ማይክሮ ማይክሮግራም አካባቢ ይወስዳሉ ማለት ነው። እድሜያቸው ከሰባ በላይ የሆኑ ሰዎች ደግሞ እንግዲህ ዝቅተኛ እየሆነም ስለሚል ቫይታሚን ዲ ሶስት ስምንት መቶ ኢንተርናሽናል ደግሞ ሁለት ማይክሮግራም አካባቢ ቫይታሚን ዲ እንዲወስዱ ይፈቀዳል ማለት። ከዚህ በተጨማሪ ደግሞ እንግዲህ በፀሐይ ብርሃን ከፀሐይ ብርሃን የምናገኘው ነው እንግዲህ ከሁሉም በላይ የሚበልጠው፣ በተለይ ደግሞ ሰን ላይት ኤክስፖዠር እንግዲህ ለህፃናትም ለትልቅ ሰዎች የሚጠቅሙ ብዙ ጊዜ አን ኮንጅጌት የሆነውን ቫይታሚን ዲ ወደ ኮንጅጌት በመቀየር ወደ ሊቨር እንዲሄድ ያደረጋል ማለት ነው። ስለዚህ ሊቨር ላይ በደንብ ተብላልቶ ወደ ኪድኒ ይሄዳ ማለት ነው። ኪድኒም ሌላ ኦርጋን ናት እንግዲህ ቫይታሚን ዲ ምታብላለ ማለት ነው። ከዛ በተጨማሪ ተተብላለ በኋላ ወደ ኢንተስታይን እንዲመጠጥ ይደረጋል ማለት ነው። ከዛ በብለድ አድርጎ ነው እንግዲህ ወደ ቦን ኦሲፊኬሽን ና ሚነራላይዜሽን ፕሮሰሱን እንዲፋጠን የሚያደርገው ማለት ነው። ስለዚህ በሶስት ነገሮች ነው እንግዲህ የምናገኘ የቫይታሚን ዲ ሶርሶች፣ አንደኛ በምግብ እናገኛለን፣ ሁለተኛ ሳፕሊመንቶች፣ በተለይ ደግሞ አሁን ያልናቸውን ችግሮች እጥረቶች ካሉ ሳፕሊመንትም ሊወሰድ ይችላል። ደግሞ አመጋገብ ነው እንግዲህ የቫይታሚን ዲ ምግቦችን መርጠን በመመገብ ማስተካከል እንችላለን ማለት ነው። ብዙ ጊዜ ቫይታሚን ዲ ስሪ እና ቫይታሚን ዲቱ ተብሎ የሚሸጡ ገበያ ላይ አሉ ማለት ነው። በተለይ ደግሞ እነዚህ ሳፕሊመንቶች ከፍተኛ መጠን ያለው የቫይታሚን ዲ ስሪ ይዘት መመገብ አሪፍ ነው ማለት ነው፣ ከቫይታሚን ዲቱ ጋር ሲነጻጸር ማለት ነው ምክንያቱም እነዚህ ቫይታሚን ዲቱ ይዘት ያላቸው ብዙ ጊዜ በደንብ መብላላትን ስለሚጠይቁ ወዲያውኑ፣ ኢሚዲትሊ አንዳንድ ችግሮችን ወይም ደግሞ ዲፊሽንሲዎችን መቅረፍ ስለማይችሉ ቫይታሚን ዲ ሶርስ ያላቸውን ገሰ የምንጠቀም ተመራጭ ልማት ነው። እንዲሁም አሁን እንዳለው በፀሐይ ኤክስፖዝ ነው ወይም ደግሞ ህጻናት ላይ ብዙ ጊዜ እንዲሞቁ ተብሎ ይታሰባል ና ብዙ ጊዜ እንግዲህ ርኬት እንዳይዛቸው የተባለ ህጻናትን በደንብ እንዲሞቁ ይታሰባል። በትልቅ ሰውም ኦስቶማሌጃ የሚባል ፕሮሰስ ወይም ደግሞ ኦስቶ ፕሮሴስን ሊያጋልጥ ስለሚችል ኤክስፖዠሮ ሰላይ በጣም ኢምፖርታንት ነው ማለት ነው። ብዙ ጊዜ ሞርኒንግ ላይ አራት ሰዓት አካባቢ እንዲሞቅ ይፈለጋል ማለት ነው። ምክንያቱም አልትራቫሌት ራዲሽን አሪፍ ሰዓት የሚሆነው ወይም ደግሞ ከፍተኛ የሆነ ክምችት የሚኖረው በዛ ሰዓት ነው ተብሎ ይታሰባል ማለት ነው። አፍተርኑ ደግሞ ከሰዓት ደግሞ ከዘጠኝ ሰዓት እስከ አስር ሰዓት አካባቢ ቢሞቁ ትክክለኛ የቫይታሚን ዲን ሶርስ ምን የሚያገኙበት ዘዴ ነው ማለት ነው። እንግዲህ ከምግብስ እንዴት የቫይታሚን ዲ ሶርሶች ምን ምን ናቸው ብለን የሚለውን ስናይ ደግሞ አንደኛ አሳ ነው። በተለይ ደግሞ ፋቲ ፊሽ ብለን የምንጠራቸው ብዙ ጊዜ እነ ሳልሞን፣ ሳርዲን እና ሌሎች ቱና አይነት በተለይ ደግሞ ቱና የሚባል ያሳ አይነት እጅግ በጣም ከፍተኛ የሆነ የቫይታሚን ዲ ይዘ ስላላቸው መመገብ በጣም አሪፍ ነው ማለት ነው። ሁለተኛ እንቁላል ነው። እንቁላልም በቫይታሚን ዲ በጣም የበለጸገ ነው። ብዙ ጊዜ ቫይታሚን ዲ እንግዲህ የሚመጠጠው ፋስቶ ሌቪል ስለሆነ ፋት ያላቸው ምግቦች ነው ብዙ ጊዜ የሚመከረው እና ይህ ደግሞ ከፍተኛ የሆነ የቫይታሚን ዲ ይዘ ስላለው ብንመገበው አሪፍ ነው ማለት ነው ብዙ ጊዜ እነዚህ በፋት ሶሊቪል የሆኑ ቫይታሚኖች ስንመገብ ብዙ ጊዜ ከፍተኛ የሆነ ስብ ወይም ደግሞ ጠቃሚ የሆኑ ስቦችን ብንመገብ አሪፍ ነማለው በተለይ ውሃ ብዙ መጠጣት አያስፈልግ ማለት ነው። ከተመገብናቸው በኋላ በተለይ ለመጀመሪያዎቹ አንድ ሰዓት ሁለት ሰዓት አካባቢ ምንም አይነት ውሃ መጠጣት አያስፈልግ ማለት ነው። ከዛ በኋላ ነው መጠጣት ያለበት። ምክንያቱ አሁን እንዳልነው ፋት ሶሊቪል ስለሆኑ ማለት ነው። ሶስተኛ ሙሽሩም ወይም ደግሞ ይህን ጉዳዩ ለምንጠራው በተለይ ደግሞ ዋይልድ የሆነው በዱር አካባቢ ሊገኝ የሚችለው ከፍተኛ የሆነ በንጥረ ነገሮች የተሞላ ስለሆነ የቫይታሚን ዲ ችግር የምንቀርፍበት ነው ማለት ነው። አራተኛ የአሳ ዘይት ነው። የአሳ ዘይት እንግዲህ ብዙ ጊዜ ከፍተኛ የሆነ በተለይ ደግሞ የኮድ ሊቨር ኦይል እንደምንጠራው የአሳ ዘይት በተለይ ናቹራሊ በኮልድ ኮምፕረስ የሚመረተው እጅግ በጣም አሪፍ ነው ማለት ነው። በተለይ ቀዝቃዛ አካባቢ የተቀመጠ ተከፍቶ ያልቆየ እና በተለያዩ ነገሮች ያልተጋለጠ ቢሆን ተመራጭ ነው ማለት ነው። ብዙ ጊዜ ሰን ኤክስፖዠር ካለ ተከፍቶ የሚቆይ ከሆነ ስለሚተንና እርጥበቱን ወይም ደግሞ እየደረቀ ስለሚሄድ ጥቅም ላይ ሰጠነ ስለሚችል የአሳ ዘይትም እጅግ በጣም ተጠንቅቀን ተጠቀምነው በጣም የቫይታሚን ዲ ሶርሶች የምናገኝበት ነው ማለት ነው። አምስተኛ የወተት ተዋጽኦ በተለይ ደግሞ ወተት፣ አይብ ሌሎችም አይነት ብንመገብ ከፍተኛ የሆነ የቫይታሚን ዲ ስላላቸው እጥረታችን ማስተካከል እንችላለን ማለት ነው። ሌላው ጎመን ወይ ደው ስፒናቸው ለምንጠራው ነው እንግዲህ በጎመን ስፒናችን አዞት ብለን ብንጠቀም በተለይ በመጠኑ ይህ ችግር ያለባቸው ሰዎች እንደዚህ አይነት ችግር ያለባቸው ሰዎች ማስተካከል ይችላሉ ተብሎ ይታሰባል። በተለይ ደግሞ የጎመን ወይ ስፒናችን ስንመገብ ግን በሙቀት በጣም ማብሰል የለብን ማለት ነው። ምክንያቱም አትክልቶች እንግዲህ ብዙ ጊዜ በሙቀት ኤክስፖዝ ሲሆኑ ንጥረ ነገራቸውን ስለሚያጡ ተብሎ ስለሚታሰብ ነው። ስለዚህ በጥሬ ወይም ደግሞ ዘጠኛ ሙቀት ስለምንጠቀመው ተመራጭ ለማለት ነው። ሰባተኛ ጉበት ነው። በተለይ ደግሞ የከብት ጉበት ከፍተኛ የሆነ የቫይታሚን ዲ የምናገኝባቸው ነገሮች ስለሆነ ብንጠቀመው አሁን ያለውን ችግሮች መቅረፍ እንችላለን ማለት ነው። ዘጠነኛ በቂ የፀሐይ ብርሃን ማግኘት ነው። ይሄ ከፍተኛ ተሰውነታችን ውስጥ ማለት በከፍተኛ ደረጃ ሊጠቀም የሚችለው እንግዲህ በፀሀይ ብርሃን መጋለጥ ነው። በተለይ ጧት ጧት አራት ሰዓት አካባቢና ማታ ማታ ከ9 ሰዓት እስከ 10 ሰዓት አካባቢ ከአምስት እስከ 30 ደቂቃ ብንሞቅ ምንም ከሌላ ማናገኘው በትክክለኛ ሂደት የምናገኘው አይነት ነው ማለት ነው ብዙ ጊዜ ምክንያቱም በምግብ ከምናገኘውና ቅድም ካልነው ካልነው በሳፕልመንት ከምናገኘው በጣም በስምንት በአስር እጥፍ አካባቢ የተሻለ ነው። ቫይታሚን ሰን ኤክስፖዠር ማለት ነው። ስለዚህ በፀሐይ ብርሃን በደንብ ብንሞቅ የቫይታሚን ዲ እጥረትን መቅረፍ እንችላለን ማለት ነው። በተለይ ደግሞ ቅባት መቀባት አስፈላጊ አይደለም። እንደገና ደግሞ ከነዚህ ኤክስፖዝ ወይም ደግሞ ልብሶች ክሎዞችን አውልቀን እጃችንና እግራችን አካባቢ ብናስመታ እጅግ በጣም ትልቅ በረከት ስለምናገኝበት የቫይታሚን ዲ ጥረታችን መቅረፍ እንችላለን ማለት ነው። አስረኛና የመጨረሻው ደግሞ በሳፕልመንቶች መውሰድ ነው። ቅድም እንዳልነው ከአንድ ዓመት በታች ከሆነ እንግዲህ አራት መቶ ኢንተርናሽናል ዩኒት አካባቢ ቫይታሚን ዲ ይታዘዛል ማለት ነው። ከአንድ እስከ ሰባ ዓመት አካባቢ ደግሞ ስድስት መቶ ኢንተርናሽናል ዩኒት ይታዛል ማለት ነው። ከፍተኛ የሆነ ጥረት ካለ ማለት ነው። ቅድም እንዳልነው ከሀያ በታች የሚሆን ከሆነ ብዙ ጊዜ መካከለኛ ጥረት አለ ተብሎ ይታሰባል። ከ12 ናኖግራም በታች ፐር ኤሜል የሚሆን ከሆነ ግን እጅግ በጣም ከፍተኛ የሆነ ደፊሲ ስለሚሆን አሁን እንዳልነው በ እድሜያቸው መጠን ይታዘር ማለት ነው። ከሰባ ዓመት በታይ ሲሆን ደግሞ እንግዲህ እድሜ የራሱ ትልቅ ፋክተር አለው ተብሎ ይታሰባል ምክንያቱም ለቫይታሚን ዲ ብቻም ሳይሆን ስር ለሰዱ በሽታዎች እየጨመረ ሲሄድ እንጠቃለን። በተለይ ደግሞ አሁን እንዳለው የቫይታሚን ዲ እጥረት በከፍተኛ ደረጃ ስለሚኖር ከሰባ ዓመት በላይ ሲሆን ስምንት መቶ ኢንተርናሽናል ዩኒት አካባቢ ወይም ደግሞ ሁለት ማይክሮግራም አካባቢ ይወሰዳል ማለት ነው ፐር ዴይ እና በዚህ ብንመገባቸው እነዚህን ችግራችን ሊቀርፉ ነው ይችላሉ ማለት ነው። ነገር ግን አንዳንዴ ቫይታሚን ዲ ከመጠን በላይ ወይም ደግሞ ከመጠን በላይ ስንመገበው ለአንዳንድ ችግሮች ሊያጋልጠን ይችላል በተለይ ደግሞ የካልሽየም ደም ውስጥ ያለው የካልሽየም መጠን በጣም በከፍተኛ ደረጃ ስለሚጨምር ለቫይታሚን ዲ ቶክስ ሲቲ ልንጋለጥ እንችላለን ማለት ነው። በተለይ ደግሞ ምልክቶቹ እንግዲህ ፍሪኩንት ዩሪኔሽን ወይም ደግሞ አሁን ቅድም አሁን ቅድም ምንሸና ከሆነ ቮሚቲንግ ካለ፣ ወይም ደግሞ የሽቅ ሚለን ከሆነ አብዶ ሚናል ፔን ካለ ዲሃይድሬሽን ካለ፣ በተለይ ደግሞ የሰውነታችን የውሃ መጠን የሚሟጠጥ ከሆነ ኮንፊዥን ወይም ደግሞ ይሄ ድንግርጋሬ ስሜት የሚደነ ከሆነ እንዲሁም ከፍተኛ የሆነ የውሃ ጥማት የሚሰማን ከሆነ ከፍተኛ የሆነ ቶክስ ያለው ተብሎ ይታሰባል። በተለይ ደግሞ ከመቶ ናኖግራም ፐር ኤም ኤል አካባቢ አንድ ሰው የሚወስድ ከሆነ ለዚህ ችግር ሊጋለጥ ስለሚችል መድኃኒቶችን በሚወስዱበት አጋጣሚ ፎሎ አፕ ካላቸው ወይም አፖይትመንት ካላቸው የተከታተሉ ቢወስዱ የተመረጠ ይሆናል ማለት ነው። ምክንያቱም አሁን እንዳልነው ከመጠን በላይ ሲሆን ቶክ ቶክሲቲ በማጋደ ለሰውነታችን መርዛማ ነገሮችን ዲቨሎፕ በማድረግ ለአንዳንድ ችግሮች ሊያጋልጡ ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ሌሎች ለእናንተ እንዲርሳችሁ ላይክ፣ ሸር እንዲሁም ሳብስክራብ እያደረጋችሁ አፕሪሽት እንድታደረጉ ውስጥ ይጠይቃል። አመሰግናለሁ።